የጂ ትዌንቲ ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከአብዛኙ ከሁሉም ጋር በአብዛኛው ከአንድ ነገር በስተቀር ተፈርሟል። በዚህም ረገድ የአይምፍም የወርልድ ባንክም እንዲሁም የፓሪስ ሰክሬታሪያት ፈረንሳዎች ጋር ከፈረንሳዎች ጋር ሙይት በማድረግ ከቻይና ጋር ሙይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከማግባት የተደረሰበት ነው። ኢትዮጵያ እዳ ሽግሽግ በማግኘት በኩል በጥሩ ጎዳና ላይ የምትገኝ መሆኑን በዓለም አቀፍ የዴት ራውንድ ቴብል ላይም በስፋት ውይይት የተካሄደበት ነው ማለት ነው። ከዚህ በተጨማሪ ኢትዮጵያ ውስጥ የተካሄደ ያለው የተሟላ ኢኮኖሚ ሪፎርም እጅግ ውጤታማ መሆኑን በስኬት ጎዳና የተጓዘ መሆኑን ሁሉም የነዚህ የዓለም አቀፍ ፋይናንስ ተቋማት የአይምኤፍም የወርልድ ባንክም ሌሎችም በከፍተኛ ደረጃ የሚመሰክሩት እና ድጋፋቸውን አጠራክሮ የሚቀጥሉ መሆኑን የተረጋገጠበት ነው። ከዚህ በተጨማሪ በተለያዩ የሴክተር ውይይቶችም በኢትዮጵያ የተካሄደ ያለው የልማት ስራ በግሪን ሌጋሲ፣ በክላይሜት ጉዳይ በጤና ዘርፍ ልማት፣ በትምህርት ልማት፣ በሂማን ካፒታል፣ በስራ እድል ፈጠራ እንዲሁም አጠቃላይ በፋይናንሻል ኢንክሉዥንም ሆነ በሌሎችም ዘርፎች ኢትዮጵያ ስኬታማ ውጤት እያገኘች እና አጠቃላይ ኢኮኖሚ ሪፎርሙ የኢኮኖሚ እድገቱ በጥሩ ደረጃ ላይ የሚገኝ መሆኑን ተምሳሌት ሆነን በተለያዩ መድረኮች በፓናል ውይይትም በኢትዮጵያ ውጤቱ እንደ ተምሳሌት ለብዙ ሀገሮችም እየቀረበ ያለበት ሁኔታ ነው ያለው። ይሄም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው።